አቶ ደሳለኝ እየፈለጉ ነው። በአስቸኳይ ቢሮ ይሆና ብለዋል። እሺ። አቶ ደሳለኝ? አዎ። አቶ ደሳ እኔ? አዎ በአስቸኳይ ቢሮ። በመጀመሪያ እጅግ በጣም አድርጌ በጣም አመሰግናለሁ። ላይክ እና ሰብስክራይብ እያነሰኝ ነው። ለምንድን ነው ላይክ እና ሰብስክራይብ የማታደርጉኝ ብዬ ባለቃቀስኩበት መሰረት ሰብስክራይብ እና ላይክ እጅግ በጣም አድርጋችሁኛል። አመሰግናለሁኝ። ክበሩልኝ፣ ኑሩልኝ። እጅግ እጅግ ጅግ በጣም አድርጌ ከልቤ ያመሰግናለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከባራችሁ የእኔ ቤተሰቦችና የአፍላ ፍቅር ወዳጆች እንዲሁም ተከታታዮች እንደምናላችሁ ሆን ያለሁኝ አልሐምዱሊላ፣ ሰላም ነኝ። እንግዲ ዛሬ በተለመዲው ሰዓትና በተለይ የተለመዲውን ቪዲዮ የአፍላ ፍቅርን ክፍል መቶ ሰላሳ ሰባትን ይዤላችሁ መጥቻለሁ። ዛሬ ደግሞ የምጀምረው ከያሬድ አባት ቪዲዮ ንግግር ነው፣ ከሱ ንግግር ነው የሚጀምረው ማለት ነው። እንግዲህ የያሬድ አባት ያሬድን ሲመክር ከህይወትህ ልምድህ የመጀመሪያ ያስተማርኩህ ምንድን ነው? ሴትን ልጅ በፍጹም ማመን እንደሌለብኝ። አይባልም፣ እንደዚህ እኔ ቅር አሰኝቶኛል። እንደዚህ አይባልም ማለት ሴት ልጅ እህት ምትሆን፣ ሚስት ምትሆን፣ እንዲሁም ጓደኛ የምትሆን ናት። ሴት ልጅ ያልታመነች፣ ሴት ልጅ ያልተወደደች፣ እኔ ሌላ ሰው ይወደዳል ወንድም ይወድዳል አይደለም? ሴት ልጅ ስለዚህ፣ ሴትን ልጅ ማመን የለብህም በፍጹም ተብሎ ለልጅ እንደዛ ይመከራል ብዬ አላስብም። ያው ለፊልም ቢሆንም ያኔ ቅርሄ ቅር አሰኝቶኛል ማለት ሴት ልጅ አልታመንሽ፣ ማን ይታመናል በዚህ ምድር ላይ እንዴ? ቅር አሰኝቶኛል። ለማንኛውም ቡቸራ ከዛችም ልቅም ከዚችም ልቅም እያረገ የሚያመጣትን እንግሊዘኛ እንግዲህ ቀስቴ ላይ እያራገፈ ደደብነህ፣ ደንቆሮነህ እያለ ልጁን እያሳቀቀው ይገኛል ማለት ነው። እንግዲህ ቀስቴ በዚህ የተነሳ የጆሮ ግንድህን ነው የምሰብርልህ እያለ እየተገላገለ እየተያዘ ይገኛል ማለት ነው። እሱም ከሄቨንም ይሁን ከቤዛ አንድ አንዲት እንግሊዝኛ እየለቀመ እኔ እኮ አንዳንዴ እንግሊዘኛ እየለቀምኩ መንተር ሳጦዝ እና ስዞር የምውለው ከ የአንተን ድብ እና ለማራገፍ ነው እያለ ጭንቅላቱን እየፈታው ነው ማለት ነው። ጭንቅላቱን ብሎን እየፈታው ነው። እንግዲች ይህንን ንግግር የማይችለውና የማይተሀመለው ይህንን ንግግር ልምድ ያላደረገው ቀስቴ እንግዲች በቃ አንተን ገልግሌህ በቃ ደብድቤ የሆነ ነገር አድርጌህ ሸቤ ነው የምወርዳት፣ ሲል እሱም ነግሮታል ማለት ነው። እንግዲህ ይሄ ንግግር የማያስፈራው ቡቸራ ሌላም ሌላም እንግሊዘኛ እየጨመረ ከዛችም ከዚችም የለቀቅማትን እንግሊዘኛ እሱን ጭንቅላቱን መፍታቱን እንደቀጠለ ነው ማለት ነው። እንግዲህ ከሄቨን አንድ እንግሊዘኛ ይወስዳል፣ ከቤዛ አንድ እንግሊዘኛ ይወስዳል፣ ለ ቀስቴ ያደርሳል ማለት ነው። እሱ ራሱ እኮ በቅጡ ራሱ አያውቀውም እኮ ነገር ግን የእሱን ጭንቅላት ለመፍታት ስንተኛ ድረስ እንግዲህ ስንት ጊዜ ጠይቆታል፣ ስንተኛ እንደተማረ ስንት ድረስ እንደተማረ ጠይቆታል። ነገር ግን ቀስቴ በፍጹም ለቦቸራ ስንተኛ ድረስ እንድተማረ ሊነግረው ፍቃደኛ አይደለም፣ አይነግረውም፣ መንገርም አይፈልግም። እንግዲህ ቦቸራ ይች ነገር ያንገበገበችው፣ ከዛችም ከዚችም እንግሊዘኛ እየለቃቀመ እያመጣ እሱን መፈተን ስላለበት እየፈተነው ነው ማለት ነው። እንግዲህ ፈተናውንም ደግሞ ቀስቴ እየወደቀ ነው የሚጠይቀውን እየመለሰ ስላልሆነ፣ በቀስቴ የለመደው ቦቸራ ወደ ሚኬ በቅልና እንግዲች ደደብሽን ጥቁሬሽ በነገራችን ላይ ጥቁሬሽን እና ደደብሽን ሲል እንደኔ የሳቃለ ሁላችሁም ትስቃላችሁ። ደደብሽን፣ ጥቁርሽን፣ አጭርሽን ሁሉ ነገር በሽን በሽን በሽን በሽን ሁሉ ነገር በሽን ነው የጨረሰው ማለት ነው። እንግዲህ አለ ኩል ሀል ለዚህ ንግግር እጅ አልሰጥም፣ ለአንተ እንግሊዘኛ እጅ አልሰጥም ያለው ሚኪ ተፋለመው የቻለውን እየመለሰ ነው ማለት ነው። እስኪ ሚኪን ምን ሰራው? ሚኪን ያልሰራው ምን አለ? አሁን ለማንኛውም የማሳያችሁ ቪዲዮ ያስገርማችኋል። ሚኪን የሰራው ቡቸራ ዳይሬክተሩ መጡ። ይኸውልህ አልቀመጥም እምትል ከሆነ የሚደርስብህ ነው። እሺ፣ በመጀመሪያ ሄቨን ብቸኝነት ስለምታበዛ ከሄቨን ጋ ጠጋ ብሎ ቦቸራ ሲያወራት እና ሲጫወት ቆይቶ ነይ ወደ ህቴ ወደ ቤዛ ጋር ላስተዋውቅሽ ለምን ብቻሽን መቀመጥሽ ሲላት ሳቅህና ጨዋታ ኮ በጣም አሪፍ ነበር ግን አንተ አትጠጋኝም ስትለው በቃ ቁጥሬን ያዥ አላትና ዜሮ ዘጠኝ እንዳለ ግን ለምን ለምን ለምን ቆይ ቆይ ቆይ እኔ ወደ ህቴ ቤዛ ልውሰድ ስለዚህ የህቴ ቤዛ ጋራ ካስተዋወቅኩሽ በኋላ ከዛ በኋላ ብቸኝነት ይለቅሻል ሲላት በድጋብ ጎጇን አንጠልጥሎ እንደ ወፍ ልጅ ሲወስዳት እንደ ዝሴል አይኑ ቦቼራን ሚኪንና ፊዮሪን አየት ባደረገበት አይኑ ገለል ሊልና ወደ እነሱ እህቴን ፊዮሪን ተዋወቂያት ይላትና፣ እሺ እኔ ፊዮሪ እባላለሁ ስትላት ይቺም ሄቨን እባላለሁ ስትላት አይን ለአይን ይተያያሉ ሚኪና ሄቨን። እንዴ ሰላማ ይባባል ምንድ ብዬ ኔ ራሱ ደንግጬ ሳይ ስጠብቃቸው፣ ቆይ ቆይ ቆይ ቆይ አለና አንተ ቆይ በምንህ ነው እጅ፣ በምንህ ነው ሰላም የምትላት? እንዴ እኔ በእጁ ነዋ ሰላም የሚላት ብዬ ሳስብ፣ ፎጣውን ብትካ አንገቱ ላይ ብድግ፣ ትከሻቸው ላይ ብድግ ያደረግና በቃ እጅ ጥረግ በዚህ እንዴ ኔ የምን ነክቷል ስል ሳስብ፣ ምን ቢል ጥሩ ነው እጁ አቧራ ስለሆነ ገና ሰላም ስትዩ ጠጋ ስትዩ ስለሚቦልብሽ ነው ብሎ እኔ እኮ የቡቸራ ነገር እኮ ግራ ግብት ነው የሚለኝ። እንደዚህ ብሎ ልጁን በቃ አሽምቅቅ አድጎታል ማለት ነው። የሚኪን ምላሽ ግን የምትችለው አይመስለኝም። ቡቼ ማለት ነው የምትችለው አይመስለኝ። ምክንያቱም ይበቀልሃል እያልኩ ነው። ይበቀላ ይበቀልሃል አይለቅም። የሆነ ሆነና እንደምንም ብላ እንደ ቡቸራ እንደዚህ እኮ አይባልም ብላ ይሄ በነካ ስታደርገው፣ ለማንኛውም እሱን አለፍ ብላ እና እሱን ተወት አድርጋ ሄቨን እባላለሁ ብላ እጇን ዘርጋ ስታደርግ እሱም የጎንና ጎኑን ሲያይ አባቱ አሉ የሉም፣ አባቷ አሉ የሉም፣ ይደርሱብኛል፣ ያዩብኛል፣ ይመጡብኛል፣ ታዩና ተመጡ ይባረር ይሆን ወይ በሚል ሐሳብና ፍርሃት እጁን እሺ ሚኪ ይባላለሁ እባላለሁ የሚለውን ሳይጨምር ዲሬክተሩ መጣ፣ አባቷ መጣ ብሎ ልጁን ካራማውን ብድገር ወለታል፣ ከላይቱ ላይ ማለት ነው። እሱም እንግዲህ እኔ ሚኪ ማን እንደሆንኩኝ አሳይሃለሁኝ እኔ ባለበቀልህ እኔ ሚኪ አይሄድ የለሁም ብሎ ልጁን አስፈራርቶታል ቡቸራን ማለት ነው እንግዲህ ሚኪ የሚበቀለውን የምናይ ነገር ይሆናል እንግዲህ በማን ይበቀለዋል ቦቼ እኮ በቀል አይገባውም ምክንያቱም በሳቅ እና በጨዋታ ስለሆነ የሚያልፈው ሰው ለመበቀልም አይሆንም ሰውም እንዲበቀለውም አይሆንም ምክንያቱም ሁሉም በሳቅ ሁሉንም ነገር በሳቅ ነው የሚያልፈው እንግዲች ሄቨን ጋራ ወደ ወደ ወደ እህቴ ወደ አላት ወደ ቤዛ ሄቨንን ለማስተዋወቅ ሲወስዳት፣ ጀሪ ይህንን ባየችበት ሰዓት ይሄ ጉማሬ ልጅ የሆነ ልጅ ምን እያደረገ ነው ወይስ ምን አስቦ ነው? ጭራሽ አብረው ጭራሽ አብሯት ይኳኋናል ይሆናሉ ሆነው ልያቸው እሷን ስጠይቀውት የሆነ ነገር የለንም በእህትና ወንድምነን እሱን ስጠይቀው እንደዛ ግን የማያቸው በየሰዓቱ እና በየቀኑ ሁል ጊዜ ከሱና ከሷ አይለያዩም፣ ሁለታቸውም አንድ ላይ ነው የማያቸው። ግን ይሄ ምን አይነት ሕሳቤ ነው ስትል ራሷን ጠይቀዋለች። ተው ተው ተው፣ ስድስተኛ ስሜት፣ ጥሩ ምክር ምከረኝ፣ መጥፎ መጥፎ ነገር አትምከረኝ፣ በጆሮ አታሰማኝ እያለች ራሷንም ብትወቅስም ምንም ነገሩ ሊዋጥላት አይደለም። ነገሩ ተዋጠልኝም አልተዋጠልኝም ዙሮ ምን አደርጋለሁ የሚል ራሷን አሳምና ከቦታዋ ገለል ትላለች። እንግዲህ ስንጠብቀው የነበረውና ስንጠብቃቸው የነበሩት የመቅዲና ቾምቢ እንግዲህ መቅዲ ያለዋን እውነቷን ለብዙ ጊዜና ለብዙ ሰዓታት ራሷን ስትጎዳበት የነበረው እውነታ እንግዲህ ዛሬ ልትነግረው ይችላለች። ዛሬም የነገረችው ያለውን ነገር ሁሉን በሙሉ ነገር ካስረዳችሁ በኋላ ቾምቤ በነገረችው ነገር ራሱን መቆጣጠር አቅቶት እንዲህ ማልቀስ ስሜትም ተሰምቶት እሷንም ሊያባብላትም ታጠገቤ አትራቂ በዚህ ሰዓት ካንቺ ጋጎን ካንቺ ያጠገብ መራቅ አልፈልግም ካንቺ ጎን መሆን እፈልጋለሁ ቢላትም ለዓመታት ብዙ ጊዜ ተከትያለሁ፣ ስለዚህ አሁን ለብቻ የተወኝ እባክህን፣ አትከተለኝ ስትለውም ትታው ሄዳለች ማለት ነው። እንግዲህ የሰው ልጅ በእይታ ብቻ፣ በነገራችን ላይ ቸኳላ ሰውና በእይታ የሚፈርድ ሰው ምንም አይ እንደዚህ አይነት ነገር መሆን የለበትም። ማንኛውም ነገር በቃ ምክንያቱን ጠጋ ብሎ መጠየቅ፣ ጠጋ ብሎ እንግዲህ በ በመቅዲ የተረዳሁት ነገር ጠጋም ብሎ አለመጠየቅ፣ አዳማጭነት ማጣት። በቾምቤ የፈረድኩበት ነገር ቢኖር በቃ ይህ ሁሉ ጊዜ ከኋላው ስትሮጥ፣ ከኋላው ስትከተለው በቃ እንዳለችውም አንተ ጨለምተኛነህ እንዳለችውም ልጁምባ አይሆንም ግን ይሆነ ማንኛችንም ቢሆን በጨለምተኝነት መሄድ መጓዝ እንደሌለብን ለማንኛውም ነገር ቦታና ጊዜ ሰጥተን ማዳመጥ መቻል አለብን እኔ በቃ ማዳመጥ መቻል ሆነም አልሆነም አንድ ሰው ልክ ሆነም ልክ አልሆነም ስህተት ሆነም ስህተት አልሆነም ማዳመጥንና ጆሮ መስጠትን ከነሱ እንደዛ አይነት ነገር ነው ተምሬያለሁ። ጆሮ አለ መስጠትን አለ ማዳመጥን እና አለ መዳመጥን በቾምቤና መቅዲ አይቻለው ማለት ነው። ያለውን ፈርቅና ልዩነት ጉዳት እና ጥቅም ማለት ነው። ምናልባትም የሷው ይቅርታን ቢላትም ምናልባች ይቅርታን የሆነ ነገር ይጠግናል፣ ግን እንደ ቀድሞው እና እንደ መጀመሪያው ላይ ሆን ይችላል ስለዚህ የሆነ ነገር ከመቆጣታችሁ ከማኩረፋችሁ መጥፎን ውሳኔ የሚሆን ከመወሰናችሁ በፊት ማዳመጥና መገምገም ማየት እውነታን መረጃት እንዳለብን አሳይተውናል ማለት ነው። ያም ብሎ ይህ ቅዱስ በመንገድ ስታለቅስ ቢያገኛትም ቢያባብላትም ብትሞክርም የባለፈውን ጥፊ ልትመልስ ከሆነ እሱን አትችልም። ተሳስታል ብትለውም እኔ በሴት ልጅ ላይ እጄን አላነሳም፣ ይልቁንስ ያንን የጠወለገ ፍቅረኛሽን ህጅ እንዳላቀናብርልሽ የወንሽውን ተናገሪ ቢላትም እንደዚህ እንዲል እንደማፈቅድለትና እንደማትፈልግ እንደዛ አይነት አማርኛ መስማት እንደማትፈልግም ብትነግረውም እናው እንግዲያ ካልሰማሽ ካልፈለግሽ እንዳልመታውም ካልፈለግሽ የወንሽውን ነገር ንገርኝ ቢላትም እሷም ለመናገርም ፈቃደኛም አልነበረችም። ለማንኛውም ሕይወት ይቀጥላል። እሷም በእሱ እንደማትደራደር እሱም ያለ እሷ እንደማይኖር አሳይተውናል። ቀጣዩ ምን እንደሚሆን የምናየው ነገር ይሆናል ማለት ነው። እስከዛ ድረስ የበጎ ቤተሰቦች ሰብስክራይብ ና ላይክ ማድረጋችሁን አትርሱ። የኔ ቤተሰቦች እወዳችኋለሁኝ። ሰብስክራይብ ላደረጋችሁኝ ከልቤ ምስጋና ይድረሳችሁ። እጅግ በጣም አሪጌ ያመሰግናለሁ። ሰብስክራይብ ያላረጋችሁኝ ሰብስክራይብ እና ላይክ ማድረጋችሁን እንድዙም ከቻላችሁ ሸር ማድረጋችሁን አትርሱኝ። እወዳችኋለሁኝ። አከብራችኋለሁ በሌላ ቪዲዮ እስከምንገናኝ ድረስ አላህ ይጠብቃችሁ። ሰላም አሌኩም።